ሰላም እንዴት ነው ማዘር? ሰላም ነው። እንዴት ነው? ደህና ነው። እኔ ባላደራው እባላለው እና እርሶ ያሉበትን ነገር ሰዎች ጠቁሞኝ ለመጠየቅ ነው እርሶን የመጣሁት። እስቲ ያሉበትን ሁኔታ ነው። እሺ፣ እኔ ባጋጣሚ እንደዚህ ስራ ሰርቼ ዞር ስል የሳሙና ጥንትን የተባለ ነው የተደፋ፣ የተቃ የታጠበበት ሳሙና አዳልጦኝ ወደኩኝ። ያው እንትናለ እንትን አለ አሁን ስታከም ቆይቼ የነበረ የቤት ሆስፒታል ለሁለት አመት ሆኖኛል። ሁለት አመት አ እየታከምኩ ምን እያልኩ ነበር። አሁን በመጨረሻ ደግሞ የቤት ሆስፒታል የደም ስር መበጠስ ነው፣ ጅማት ልገሳ ያስፈልገዋል። እና እዚህ ሀገር ስለማይቻል ውጭ ሄደች ነው መታከምች ብሎ አሰናበት ግን ለሁለት ዓመት ግን ክትትል እያደረጉልኝ ደህና እያከሙ ብረቱን ላገብቶልኝ እየታከምኩ ነበረ። ግን ከአቅማቸው በላይ ስለሆነ ወደ ውጭ ሄዶች መታከም ነው። ወደ ውጭ ሄዱ ደግሞ ለመታከም እኔ ብዙም አቅም የለኝም። ው ለመታከቸው ዳፍ ነው የረባም ስራ ያለውም ቤት ውስጥም የለም። እኔ ነበርኩ እንደውም እየሰራው ማገዙ። ባለቤቴም ብዙም ስራ የለውም። የቀን ስራ ነው። ሲኖሪ በረስ አይኖር አይኖርም። እዚህ ነው ልጆችም ያው በኔ ምክንያት ቤት ተቀምጠዋል። እነሱ እንኳን ትንሽ እየሰሩ እንተጋገዝ ነበር። ቁጭ ብለናል። እንግዲህ ሁላችንም ያው እንደዛ ነው። አሁን እንግዲህ ያው የኢትዮጵያ ሕዝብ እያየ የአቅሙን ያህል እርዳታ እንዲያደርግልን። ሶ ምንድን ነበር የሚሰሩት ስራ? እኔ በአረብ ሀገር ሰባት አመት ቆይቼ ነው የመጣሁት ከዛም በኋላ ከአረብ ሀገር ተመላሽ እንደ ድርጅት አስተምሮ የጽዳት ስራ ሰራ ነበረ። ጽዳት ስራ ውስጥ እየሰራሁ ነበረ የምተዳደረው። እዛም አንድ ወድቄ ለቃለው ግን ይህናል፣ እንደዚህ የከፋ ጉዳት አልነበረብኝም። በዚህ የመጨረሻ ስወድቅ ነው እንግዲህ እንደዚህ ጉልበቴ እናንትን የተላቆ ደም ስሬ ተበጥሷል ተብዬ ነው ንትን ያልኩት እንግዲህ፣ መቆም አልችልም። ሁለት ዓመት ያው መንገድ መደጅ ላናፍቆኝ መንቀሳቀስ አይችልም። መንቀሳቀስ አልችልም። በሰው እርዳታ ነው ምትምለው ንል ለመሽናትም፣ እነሱ ተሸከመኝ ነው ችግር የለም። በውልቸር እንኳን እንዳንቀሳቀስ፣ ውልቸር የመግዛት እንኳን አቅም የለኝም። አንድ ዘመድ ሰጥቶኝ ነበር ለትንሽ ጊዜ፣ እሱን ቤተሰቦቹ በሽተኛ ስለሆነ ማይደሰብ ወሰዱት። እንደዚያ ትቤቱ ምናምን ለመሄድ ይሰጠኝ ነበር። ልጁ ዛሬ ይስጠው እሱ እሱም ደግሞ ቤተሰቡን እናቱ በሽተኛ ስለነች ይዛን ይጣም ብሎ በእሱ እንኳን ይችን ፀሐይዋን እንኳን ናፍቃኝ የለችም። ደጅ ለመውጣት እንትን ነው ማለት ነው። ከባድ ነው። ወጥ አስቸጋሪ ነው። ደጅ ተሯርጣ መኖር የምትችል ቤት ውስጥ አስራ ስትቀመጥ ሁለት አመት ሙሉ እኔ የታመምኩ እንኳን አይመስለውም ሰው በብዛት እንደው ልጆቹ ሲያገኝ እናታችሁ እንደለመደች ውጪ ሄደች ምናምን ነው የሚላቸው። አረ፣ ታማለች ምናምን ሲል ሰው ደንግጦ ነው ገብቶ እንኳን ለሊያይኝ እንኳን የሚል እግዚአብሔር ይመስገን። እስካሁንም በሰው እርዳታ ነው ብዙ እግዚአብሔር ይመስገን። የምጠውም የአቅሙን አህል አድርጎልኝ ነው የምለው። እንግዲህ እግዚአብሔር እግዚአብሔር ጋር እንግዲህ ቆሞ የሚሄድ እናፍቃል ይዞት ልጆቹ። ታሁን እርስዎን እያገዙ ነው ስራ የማይሰሩት ሁ እሷ በተለይ አሁን እሷ የግል ተቀጣሪ ተሰርታ ነበር ያው የቤት ውስጥ አንዳንድ ነገር እሷ ትረዳ ነበር። እኔም እሷም ተጋግዘን ያው የቤቱ የኖረውን ነገር ታውቀዋለን። አሁን እሷ ደግሞ እሷ ከሌለች ደግሞ ሌሎቹ ወንዶች ስለሆኑ አንዱም ትንሽ ተማሪ ነው። አንዱም ጠዋት ወጥቶ ማታ ተሯሩጦ ያገኘውን ይዞ ይመጣል። እሷ ደግሞ ከእኔ ጋር ናት። ምንም ማድረግ አይቻለኝ። እሷ ከሌለች የቤቱ ነገር ያ እኔንስ ማን ከፍ ዝቅ ያደርገኛል? ያንን ነገር ነው በማለት እሷ ያው ቤት ውስጥ ቁጭ ብላለች። ይህን አስቸጋሪ ነውይዘቴኒናት ምናልባት አሁን በህክምና ለማግኘት እርሶ ቀጣይ ውንትን ምንድን ነው? ውጭ ሀገር ሄደው እንዲታከሙ ነው ቦርዶቹ ጽፎ ሰጥተውኛል። ወረቀቱ ቦርዱ ጽፎ ሰጥቶኛል። ውጭ ሀገር ሄደው እንትል እንዲታከሙ እሷ እንኳን ባስችል ወንዱ ልጅ አብሮ ሄዶ ሊያሳክም እንዲያሳከመ ፈቃድ ሁለተሰጥቶ ምንትን ብሎ ምን ያህል ያስፈልጋል ተባሉ ወደ ሁለት ነጥብ ተብሏል። አስራ አምስት ሺህ ዶላር ነው በእነሱ የተባሉ ከዛ ወረቀት ልኮ ዶክተር ልጅ ነበረ ልኮ ሲጠይቅ ወደ አስራ አምስት ሺህ ዶላር ያስፈልጋቸዋል በዚህ ይባላል አደራው ይባላልው፣ ቀደም እንደነገርኩትና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች ደርሶ ላሉ እናቶች፣ አባቶች አደራ አድርስ እያሉ ይልኩኛል። እና እንደ እርሱንም ለመጠየቅ ስለመጣን ብር አስር ብር ነች ባሉበት አደጋ ከክፉ ነገር እግዚአብሔር ቁጥሩን ከመዓለት አሜን ኢየሱስ ከመጣበቀ እነዚህን ልጨምርለት ሃያ ሺህ ብር ነው ይሄ በድምሩ አንድ ላይ ሰላሳ ሺህ ብር ነውና፣ ይሄንን ገንዘብ እኔ ከራሴ ኪስ ሳይሆን የሰጠሁት እዚህ ሀገር ውስጥ ያሉና ውጭ ሀገር የሚኖሩ ሰዎች ሀምሳ ሀምሳ ብር አዋተው ነው። የሀምሳ ብር ቻሌንጅ ብለን ጀምረን እነሱ ያሰባሰቡት ገንዘብ ነውና እነሱም ያሉበት ምርቃት ይመርቋቸው። እግዚአብሔር ይስጥልም። በያላችሁበት እግዚአብሔር ይጠብቃችሁ። ከነገር ሁሉ ላይ ጠብቃችሁ ቤተሰቦቻችሁ ሁሉ ባሉበት ሰላምና ፍቅር ይስጣችሁ። እግዚአብሔር ይስጣችሁ። አንተንም እግዚአብሔር ይስጥ። ለሰው ደራሽነት ብዙ ጊዜ ካለው እግዚአብሔር ለሰው ትደርሳለህ። እግዚአብሔር ይድረስልህ። ለሁ ለሰው እንደምትደርስ በእኔ ደረሰውን በማንም አይድረስ። እግዚአብሔር ሁሉም ባሉበት ይጠብቃቸው መድኃኒዓለም ነ ድንግል ማርያም ከነ ልጇ ትጠብቃችሁ፣ አሜን። ምናልባት ይህንን ቪዲዮ የሚያዩት ሰዎች እርስዎን ማገዝ መርዳት የሚፈልጉ ካሉ የስልክ ቁጥሮትን ወይም ደግሞ የባንክ አካውንት ይንገሩ ሰባት እግዚአብሔር ጨርሰው የማሩት እንግዲህ ያው ጥሩ ነገር ይፈጠራል ብዬ አስባለሁ። መልካም ጊዜ፣ መልካም ጊዜ።